እና ያ ባለጸጋ የነበረ ሰው በኋላ ላይ ደግሞ እንደምናውቀው ተቸግሮ ያረፈው ሰው ደግሞ እንዴት ነው ድነትን ያገኙ ለሚለው፣ ስላሴን ካደ አብን መንፈስ ቅዱስን በቅዱሳን ምልጃ ካደ። ጌታ ምን አለ? አባቴን እኔን የባሕርይ ህይወቴን መንፈስ ቅዱስን የወዳጆቼን የመላእክትን የጻድቃን የሰማዕታትን አማላጅነት የካደ ይማራልን? አላት። ዘጸውዐ ስመኪ ወዘገብረ ተዝካረኪ እምህር ለኪ ስንሽን የጠራ ተስካልሽን የዘከረ እምር ልሻለው ያልከውስ ቃል ይታበላልን? አለችው። ከዛ ምን አለ ያውስ ቢሆን አለ የሕጸጸ ምግባር ነው እንጂ የሕጸጸ ሃይማኖት ነው። ቤታችን ስምሽን የጠራ ተስካልሽን የዘከረ እምር ልሻለው ማለት ስላሴ ለካደ ሰው አይደለም፣ እግዚአብሔር ለካደ ሰው አይደለም። በአጭሩ የሃይማኖት ሙፋቄ ላለበት አይደለም፣ የምግባር ጉድለት ችግር ላለበት ሰው ነው። ይኸው እዚህ ጋ የሕጸጸ ምግባር ነው እንጂ የሕጸጸ ሃይማኖት አይደለም። ነገር ግን አለ ጌታችን ጌታቸውን፣ ትምህርቱ ያ ነው። የድንግል ማርያም ምልጃ የሚያገለግለው የስነ ምግባር ጉድረት ላለብን፣ የስነ ምግባር ጉድረታችን ለመሙላት ነው እንጂ እግዚአብሔርን ክደ ስላሴን ክደ ስጋው ደግሞ ሳትቀበል ሳትጠመቅ መንግስትን አትገባለ ማለት አይደለም። ነገር ግን አላት ከስጋይ ስጋ ከረሳ ከነስ ከነፍስሽ ነፍስ ነስቼ ሰው መሆኔ ፈቃድሽ ላልፈጽም ነው ሆነ፣ ምሬልሻለሁ አላት። እሺ ሲምርላት ምን አለች? አባቴን ክዷዋል ብሏል ጌታ፣ እኔንም ክድዋል ብሏል የባህርወቴን መንፈስ ቅዱስን ክድዋል፣ የወዳጆቼ የመላእክት የጻድቃን የሰማዕታትን አማራኝነታችን ክድዋል ብሏታል። ከዛ ማረላት ምን አለች? እመቤታችን ምን አለችው? ከእንኪያስ አለችው እንግዲያውስ፣ ከማርህልኝ ነፍሱን ከስጋ አዋህዳ አስነሳልኝ አለችው። ነፍሱን ከስጋው ጋር አዋህዶ አስነሳላት። ለምን ካድክ አለችው ያንን ሰው፣ ለምን ስላሴን ካድክ አየችሁ? የማስተካከያ ለምን ስላሴን ካድክ? በአጣ አለችው። አላት ያጣ ይለምናል እንጂ ማ ይክዳልን? ለምን ትክዳል? ከዛ የሰው ንስሐ ገብቶ ምን ሆነ? እሱም ቆርቦ የምቤታችን ስሟን ሲጠራ ዝክሯን ሲዘክር የሚኖር ሆነዋልና ሆነዋል። ከሞተም በኋላ በዚህ ጊዜ ያልፋል የማይባል መንግስት ሚያት ናወሰዋለች። እና እንዲህ አለ ምን ሆነ? እሱም ቆርቦ ነው የሚለው ከሙታን ተርሷል የሰው ምሬልሻሉ ይላትም። ከሙጣን ተነስቶ ለምን ትክዳለ ብላ እመቤታችን ገስጻው። አጥቼ እኔ ካድኩት ሲላት ያጣ ሰው ለምናል እንጂ ክዳሉ ብላ ለምናው አስተካከላው አርማው። ከእንደገና የሰው ንስሐ ገብቶ መቼስ ስንስሐ ሳይገበል ስጋው ደግሞ አይቀበል። እሱም ቆርቦ የእመቤታችን ስሟን የሚስ ይጠራ ኑሮ አይለ መንግስተ ሰማያትን አውርሰዋለች። በቃል ኪዳ ነው። ስለዚህ የእኛ ቅዳሴ ማርያማችን ገጽ 224 እስከ 225 የሚናገረው ይሄ ነው። ስላሴን ክዶ መንግስማት ገባ አይል ሳይቆርብ ንስሐ ሳይገባ እግዚአብሔርን ክዶ ገባ የሚል ትምህርት የለም። የካደሰው ነበር። አዎ ይሄው ትምህርቱ እስከዚህ ነው። ይሄን ነው ተአምረ ማርያም ሪሰንቱ ይሄ ነው። የ2014ቱ ገጽ 514 ላይ ያ ባለጸጋ የነበረ ሀብታም የሆነ ሰው ለአዝማሪ ለዘዋሪ ከጣለ በኋላ ከካደ በኋላ ምን እንደሆነ እዚህ ጋር ሲናገር ምን አለች ነው እመቤታችን ቅድስት ድንግል ማርያም ይለውን ጌታችን ኢየሱስ ክርስቶስም የዚህ የካሃዲ ሰው ለዛ ዓለም ኃጢአቱን ይቅራልለው ማለት ከመላእክት ጋር ክዶኛልና፣ ክርስትናውና ጥምቀቱን ንቆ ክዶዋልና። ይህንን በሰማች ጊዜ ልብሷን ቀዳ ሰኔ ብለ ይቅር ካላልከው ብላ ጥቶቿን አውጥታ ጥቶቼን ቆርጬ ጥላቸዋለሁ፣ ጉንጮቼንም ሰነጥቃቸዋለሁ አለችው። እችን አጅር የሚለውስ አስፈራራችሁ ይላል። እንቀጥልስ ቁጥር 26 ነው፣ 27 አስፈራራችሁ ይላል። ጌታችንም ያደረገችውን ባየ ጊዜ እንዲህ ማድረጓል ማለት ነው፣ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። የክብርት የመብርሃን እምባዋን በክብርት መሃል እጁ ጠረገላት። እምባዋን እያለቀሰች ነው ያለችው፣ እየዛተች አይደለም። ፕሮቴስታንቶች ይሰማችኋል ይህ ነገር ጥቶቼን እቆርጣለው ከእንደገና ጉንጮችን ሰለጠቃለው ያለችው፣ የክብርት የመብርሃን እምባዋን በክብርት መሃል ልጁ ጠረገላት ነው የሚለው። ዛተች አለ የሚለው እያነባችን ያለችው ጌታችን መቶኮ እምባዋን ጠረገላት። ለምን ትዝቻለች አላትም እሷም ዛቻ ለ የተናገረችው፣ እምባዋን እኮ ይጠረጋል። እያለቀሰች እኮ ያለችው፣ እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብያዋለሁ። ና አትዘኝ፣ ያላት አትዛች አለም ያላት አታስፈራሪኝ አለም ያላት። እመቤታችንም ወደዚያ ሰው ሂዳ ከእንግዲህ ወዲህ ሁለተኛ አትበድላለች ወይ ተችል። ስላሴን ክድዋል፣ ክርስቶስን ክድዋል፣ ጥምቀትን ክድዋል። ምን አለችው? ክእመቤታችን በቃ ምሬልሻለሁ፣ ኃጢአቱን ይቅርብያዋለች ይላት። በቃቸው ለለ እዚህ ገና የቆመው ታሪኩ ይቀጥላል ሰላሳ ላይ ምን አለ? እመቤታችንም ወደዚህ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው። ኢታአብስ ዳግመ፣ አትበድል ዳግመኛ። ይቀጥላል እንዲህ ብላ ለንግግር ብቻ ለሚተናገረችው ለመናገር ያክል ብቻ ሳይሆን ስለ ነፍስ ድህነት አለችው። እውነት ነው፣ የነፍስ ድህነት የሚገኘው ከእግዚአብሔር ጋር በመገናኘት ነው። ስለ ነፍስ ድህነት በሕይወተ ሥጋ ሳለ ተነስተ፣ እግዚአብሔርን ለምነው አለችው። ተነስ ከሞታ የነፍስ ድህነት የሚገኘው በዚህ ነው። እግዚአብሔርን ለምነው ስለምን ድነት? ስለ ነፍስ ድነት። እግዚአብሔርን ተክዶ መንግሥት መግባት የለምና። ከዚህ በኋላ ከሱ ተሰወረች። ያም ሰው ከመኝታው ተነስቶ ወደ ገዳም ሄዶ በዚያ ውስጥ መነኮሰ። ስለ ኃጢአቱ ስሬት እግዚአብሔርን ዘወትር ያገለግል ነበር። ስለምኑ ስሬት? ስለ ኃጢአቱ ስሬት። የትኛው ኃጢአቱ? ክርስቶስን መካዱ፣ ጥምቀትን መካዱ፣ አቦ ለመፈጽ ቅዱስን መካዱ፣ የሱራፌል የክሩቤልን ምልጃ መካዱ፣ የጥምቀትን ጥምቀት የልጅነቱን ጥምቀት መካዱ ስለ ኃጢአቱ ስሬት እግዚአብሔርን ዘውትር ያገለግል ነበር። ክብርት ድንግል መቤታችንም አርፎ መንግሥት ሰማያት እስኪገባ ድረስ ባለ ዘመን ሁሉ ሲያመሰግናት ኖረ። ልመኖ ክብሯ በእኛ ለዛለም በእውነት ይደርብን አሜን። ጨርሶ የማንበብ መንፈስ በሁላችን ላይ ሊያሳድርብን በእውነት ክዶ መንግሥት ሰማያት የወረሰው የቱጋ ነው? በተአምረ ማርያም ያነበብነው በቅዳሴ ማርያም ያነበብነው የቱጋን ያነበብነው፣ እንደዚህ የሚል ነገር እና እግዚአብሔር አምላክ ለሁላችንም ማስተዋጠያ ይስጠን። ዋናው ዓላማችን እውነታውን ትምህርት አውቆ በእውነት የትምህርት መጽናት ስለሆነ እግዚአብሔር መጨረሻችን ያሳምርልን። በእውነቱ እሺ በጋኖቼ በዚህ ሁል ጊዜ ምንድ ማድረግ ያለብን፣ አሁን ወደ ሶሉሽን ስንመጣ ግልጽ ከሆነ ሁል ጊዜ ምንም ነገር ጽሑፍ ስታነቡ፣ የተቆረጠ ጽሑፍ አይታችሁ የተቆረጠ ቪዲዮ ታይቶ አልቀበልም ቀበል አይባልም? በቤተ ክርስቲያናችን ስርዓት አምልኮ መጻሕፍት ውስጥ አለ ወይስ የለም? ካለ ትርጉ ምንድን ነው? ካልገባ ሊቃውንት መጠየቅ አለቀ። የትኛውም ቅዱስ ብናመጣ የየትኛውንም ጻድቅ ብናመጣ የድንግል ማርያም ምልጃ ብንጨምር ስጋ ወደሙ ሳይቀበል ስላሴን ሳያምን መንግስተ ሰማያት ገባ የሚል አንድ የለም። ስላሴን የካደ ሰው ነበር? አዎ ነበረ። ድንግል ማርያም ምን አደረገችው? አስተካከለችው። ለምን ትክዳለህ አለችው። ታሪኩ የሚናገሩ ይህን ነው። ፕላስ ይህን ተአምረ ማርያም ተመለከትን። የለም ደሰሚል ከእንደገና አይ የኔ ዝክር ከዘከርክ በእኔ ስም ከተማጸንክ አይ ችግር የለውም። ስጋው ደሞ አትቀበል የሚል የለም። ቆርቦ ነው የሚለው። ስለዚህ ስልካችሁን ብቻ ሳይሆን አስተሳሰባችሁንም አብዴት አድርጉት። እሺ ክርስቲያኖች፣ እኔም እንደዚህ የሚላችሁ ዝም ብሎ ቨርዥን ብቻ ለሚስታከል አስተሳሰብን ንባብን ማሳደግ አስፈላጊ ነው። ባረጀ ነገር አትሂዱ። በቃ ዝም ብለው አልቀበልም፣ እንቀበላለን። ማን ነህ አንተ? እንደዚህ አይባልም። በቃ ሮጦ ሊቃውንት አሉ፣ መጠየቅ ነው። እኛ እዚህ ጋር ያለን ሰዎች የቤተክርስቲያን ትምህርት መግለጥ ነው ስራችን። ተጽፏል፣ ተአምረ ማርያም ላይ እዚህ፣ ቅዳሴ ማርያም ላይ አለ የተዘገበ ነገር እና ሄዶ ዝም ብሎ ብቻ በተሳብ ነገር ዕለትን አይጥስም ዛሬ አቡነ አረጋዊ ናቸው። ዓመታዊ ክብረ በዓላቸው ፊሉ ደብረ ዳሙ ዛሬ ክብረ በዓል ንግስ ነበር። ቅዳሴ አለ፣ ስጋው ደግሞ አለ። የፈለገ ደብረ ዳሙን ብትረግጥ፣ የፈለገ ብንማፀን፣ አቡነ አረጋዊ ለስጋው ደሞ እንድንበቃ ያማልዱናል እንጂ የእኔ ምልጃ ብቻ ይበቃሃልና ችግር የለውም ስጋው ደሞ አትቀበል የሚል የለም። ስጋው ደሞ ሊተካ የሚችል የቅዱሳን ምልጃ የለንም ባጭሩ አንድ ሁለተኛ የትኛውም ቅዱስ ቃል ኪዳኑ እኛን ወደ ስጋው ደግሞ ለማቅረብ እንጂ አይ ግድ የላችሁም፣ ከቻላችሁ ስጋው ደግሞ ተቀበሉ፣ ባትቀበ እኔ ተክልያሉ ለወላችሁ አይለንም። እንዲህ አይነት ትምህርትም የለንም። እኛ እዚህ አየን ማለት ነው። እዚህ መጽሐፍ ላይ ከኪሳችሁ የመጀረጣችሁ አትናገሩ። ላይቭ መግባት ቀላል ነገር አለም ክርስቲያኖች ሰው እናሰናክላለን። በጣም መጥፎ ነው። ሰው እናሰናክላለን። እርግጠኛ ባልሆን ነው ባልተነበበ ባላየነው ጉዳይ ስንናገር ሰው እናሰናክላለን። ሰው ደግሞ ይጠፋል። በጣም ይሄ ጥሩ አይደለም። ስለዚህ ሁሌ ስንገባ እርግጠኛ በሆን ነው ባነበብ ነው። ስለ ሰው አለ የምናወራው። አሁን ቅድም ማለት ምን የሚል ነው? አልቦ ጸሎት ወአልቦ ትንባሌ እንበለኪ ማርያም ዘያ አርግሎ አለ። ምንም አይነት ልመናም ሆነ ጸሎት ድንግል ማርያም ያላንቺ የሚያርግ የለም አለ። እዚህ ቅዳሴ አይችልም። ቅዳሴ አንድምታ ያላችሁ ሶፍት ኮፒ ገጽ 6 ተመልከቱ። አለ ኩልጭ ብሏል። ምን ማለት ነው? ወይ ሊቃውን መጠየቅ እዛው አለ። ታማልዳለች እና ነው የሚለው። የክርስቶስን የማዳን ስራ ሊተካ የሚችል እኛ ምልጃ የለንም። ይሰማቸዋል ክርስቲያኖች። በተአምረ ማርያም በዚህ በኩል አንብቡት። አገልግሎቱም አንድ ጊዜ ያደረገውን ማስታረቁ ሊተካ የሚችል የቅዱሳን ምልጃ የለንም። እንዲህ አይነት ትምህርት የለንም። የቅዱሳን ምልጃ ለምን እንደሚሰራው፣ አሁን ለምንሰራው የዕለት ኃጢአት ማገዝ ነው። ድንግል ማርያም ትለን ስጋው ደግሞ ተቀብራለን። በአርባ በሰማንያ ቀን ተጠምቀሃል። አንተ ደግሞ ስጋው ደግሞ አልተቀበልክም። ለስጋው ደግሞ እንድትቀብ እንድትበቃ አማልዳሃሉ ነው የምትለን እንጂ የኔን ምልጃ አለልህ፣ ተአምረ ማርያምን ብቻ ስማው፣ የኔን የሰኔ የጎለጎታ ብቻ ድገም፣ ስጋው ደግሞ አትቀበለው አትልም ድንግል ማርያም። እንደዛ የሚል ትምህርት የለንም። እዚህ ትምህርታችንን በደንብ አድርጎ ማወቅ ሁል ጊዜ መገንዘብ ተገቢ ነው። ለዛም ነው እንደዚህ ትምህርቶች እኔም ሁል ጊዜ ማተኮር ያለባችሁ እናንተ በተቻላችሁ መጠን ትምህርት ላይ አሁን ምን አደረግንኛ? መጽሐፍትን የከፈት ነው አ መጽሐፍ ከፈት ቃል በቃል አገኘ ነው ድንግል ማርያም ያለ አንቺ ልመና ያለ አንቺ ጸሎት የሚያደርግ ጸሎት የለም ቤት ላይ ያገኘ ነው እንትን ላይ ያለ ማህሌተ ጽጌ ላይ አለ ቁጥር ስልሳ አራት ላይ ከነጋ ደግሞ መጽሐፈ ቅዳሴ አንደምታችን አለ፣ ገጽ 60 ላይ አለ። በቃ አለ። ይሄ የማን ትምህርት ነው? የትሰናች ትምህርት ነው? ትምህርቱ ላይ ሙሉን ሰምቼዋለሁ በደምብስ በከፊ አልሰማም፣ ከግማሽ በኋላ ነው የሰማሁትም አልቀበልም። ሙሉን ትምህርቱን ሰምቼዋለሁ ግን ያልገባኝ ነገር አለሚል ሰው ብቻ አስገቡ። አሁን በዚህ ህግ ሰማ ከሆነ ሪክዌስት ጠይቁና ሞኒተሮች ያስገባቸዋል እንደምን አለ እንደምን አለ አይሰማም ኤቢሲዲ ኤቢሲዲ ዘማሪያም ሰላም ብያለሁ። እንዲያን ዘማርያም ቃል ቤት ያሰማልን። እኔ ጥያቄ ምንድን ነው ትላንትና ጀምሮ ዲፍሬክት ስናደርግ የነበረው ክፍሉ ግልጽ ነው። እኔ ታአምሩ ላይ ምን ማየት ኮምፕሌን የለኝም ግልጽ ነው ብዬ ነው የማስበው፣ የምቀበለውም ነው ያነበብኩትም ተአምር ስለሆነ ቅዳሴ ማርያም ላይም ያለው እንዲሁም የበላይ ሰብም አሁን የተነበቡ የተአምር ክፍል የምቀበለው ነው። ምንም ስተት አለው ብዬም አላምንበትም። እሱ ላይ ግን ምናልባት ሲዘዋወር የነበረው እዚሁ እንድታረም ነው። እሺ፣ ትላንትና እኔም ቤቴን ከፍቼ ስናገር የነበረው ነገር ምንድን ነው ፕሮቴስታንቶቹም ቪዲዮ ቆርጠው የላኩት ላይ ለመረዳት የሞከርኩት ነገር አለ መምህር የመምህር ግሩምን ቪዲዮ ነበረ ሲመላለስ የነበረው ቲክቶክ ላይ ሲዘዋወር የነበረው እና የተናገሩበትን ሞቲቭ ማለት መረዳት እንችላለን ስላሴ ኔ ካደሰው በተደጋጋሚ ከአንድም ሶስት ጊዜ በዛው ቪዲዮ ላይም በሌላም ቪዲዮም ስላሴ ኔ ካደ ሰው ማርያም መንግስተ ሰማያት ታስገባለች እንዳላሉ በጣም ደጋግሞ ተናግረዋል። እሱን ነበረ ስናገር የነበረው ነገር ግን በመሀል ላይ የተናገሯት ንግግር ነች፣ ክፍተት እንዲፈጠር ያደረገው ብዬ አስባለሁ። ምናልባት ኔ መረዳት ከሆነ እንድታረም ማለት ነው። ስህተት ነው ብዬም ስለተናገርኩኝ ምንድነው ስላሴን የካደች ነፍስ እንኳን ብትሆን፣ ምንም እንኳን ስላሴን ብንክድ፣ ምንም እንኳን ስላሴን ብንክድ፣ ወደ ማርያም ከተጠጋን መንግስተ ሰማያት ምንድነው፣ ወደ ማርያም ከተጠጋን ያቺ ነፍስ ትነሳለች። ከሞት ጋር አክቹዋሊ ያገናኙት ብትሞት እቺ ነፍስ ስላሴን ካደች ነፍስ ብትሞት ወደ ማርያም ከተጠጋች ትነሳለች፣ ልክ እንዳስተምሩ አይነት ማለት ነው። አሁንም ስላሴን ካደ ሰው ቢኖር ወደ ማርያም ግን ከተጠጋ ይነሳል አይነት ነገር ነው። እና በእንደዚህ አይነት ነገር ከሆነ ስህተት ነው ብዬ ትላንትናም ስናገር ስለነበር ያመንኩትም እሱ ስለሆነ አብዛኛው ሰው ጋር ያለው ክፍተት ይሄ መስሎ ስለታየኝ ነው። ምናልባት ከተረዱኝ ግን ደግሞ መናገር የምፈልገው ሳጠቃለለው እሳቸው ስላሴን ካደ ሰው ማርያም መንግስተ ሰማያት ታስገባለች አላሉ። ይህንን ደጋግመው ነው የተናገሩት። ሁለተኛ ታምሩ ክፍልም ቅዳሴ ማርያም ላይም ያለው አይናገርም። እነዚህ ትምህርት የለውም። እኔም ራሴ በደንብ ስራ ነበብኩትም ማለት ነው። የእሳቸው ችኛዋ ንግግር ግን እንዴት ትታያለች? የኔ ጥያቄ ይሄ ነው። ይሄ ምናልባት ግልጽ ነኛ ያለ የእሳቸው ይቻላል ሙሉ ስብከታቸው መክፈትም ይችላሉ። አዎ አይ ሙሉ ስብከታቸው ላይ እኔ ስሰማው አሁን ይችኛዋን ፍሬዝ ወጣች እንጂ እሳቸው እዛ ላይ የገለጹት ነገር ስላሴን ክዶ መንግስተ ሰማያት መውረስ የለም ብለዋል። ቀጥለው እዛ ስብከቱ ላይ አዎ፣ እሱን የተናገርኩት እኔም እሱንማ ደጋግሞ ነው እንደውም የተናገሩት። ስላሴን ክዶ አለ ምንድነው መሰለ፣ አሁን ዮባ ልክ እነዚ አይነት ቪዲዮዎች በሚታዩበት ጊዜ አንደኛ የቤተክርስቲያን ደገኛ መምህር ናቸው። አለ ደገኛ መምህራን ይሆናሉ። ልክኛም ስንናገር ነገር ዳ ጸንሳ ይኖራል። ግን ምንድን ነው የምናየው? ሞቲቭ የስብከቱ ሞቲቭ ምንድን ነው? ኢንቴንሽናሊ ሲነገር ስሙ በደንብ አድርጋችሁ። ይሄው አሁንም ደግሞ አለው፣ ስላሴን ቢክድም የአንድ ሰው ከሞት ይነሳል። እንደዚህ ና ዳሩ ሲናገር ምን እያበራ እንዳለ ልክ እንደባለፈው አይነት ማለት ነው። እንደሰማ ነው ፍጡር ቤዛ አይባልም አትደንግጡ ሲል ኢንቴንሽናል እንደተነገረ አሁን እንዳያጸርሳለ ኢንቴንሽናል ነው። ሰባኪው ሲሰብኩ መምህሩ ሙሉ ስብከታቸው መጀመሪያ መስማት አንድ ስብከት ከሰማን በኋላ እንደምናደርገው ምናደርገው እኛ በቤተክርስቲያን ትምህርት ላይ ይሄ ታሪክ አለ ስላሴ ሌካዱ የተባሉ ግን ከዘኋላ ደግሞ ገነት መንግስት ገቡ የተባሉት እንዴት ነው የሚለውን መጻሕፍቶቻችንን ከፍተን ብናወራ ከዚህ ሪፍሌክሽን ተነስተን ከዛ ግምገማ መስጠት ይቻላል። ሙሉ ስብከቱ ስንሰማው ጤናማ ከሆነና እች ፍሬዝ ከሆነች ሐሳባቸው መርዳት ነው ማለት ነው። ምን ሀሳቡ እንረዳው። አንድ ትምህርት አለ የምናውቀው ስላሴን ክዶ የቅዱሳን ምልጃን ክዶ በድንግል ማርያም ብቻ ምልጃ አምኖ መንግሥተ ሰማያት ገባ የሚል ትምህርት እንደሌለን እናውቀዋለን። ምንም ጥያቄ የለ። ይሄ ፍሬዝ ግን የተወሰደው ኢንቴንሽናል እሳቸው ከተናገሩት ነው ወይስ ደግሞ በሙሉ ትምህርቱ ቪዲዮ ላይ ይሄውን የሚያወራው ይሄን የሚገልጸው ይሄን ሀሳብ እያጎላ እያበረረ ነው የሚሄደው ወይ የሚለው ነው ጥያቄ። ስለዚህ እንደ የምናደረገው እንደዚህ ነገር ሲገባ እንደው ሰው ግራ ተጋብቶ እንኳን ከሆነ እየውም ማድረግ የነበረበት እንዴት ነው፣ ገብተህ እነዚህ መጽሐፍቶች አሁን አንብቤያችኋለሁ እንዳልከው አንብበህ ቪዲዮ ከፍቶ ለሰው ማሳየት የኛ ቤተክርስቲያን ትምህርት ይሄ ነው። የእሳቸው ገለጻ ሙሉ ስመልኩት ከዚህ አንጻር ነው። ግን እች ፍሬጅ እንደዚህ አጠራጥራችሁ ከሆነች ፍሬዟ ከሆነች ችግራችን ማለት ነው። እች ንግግራቸው ከሆነች ሆነ እያደረገችው ትምህርቱ ግን ይሄ ነው እንዳለን ለመግለጽ የተፈለገው ይሄ ነጥብ ነው። አለቀ፣ ተናረሯለን ማለት ነው እንጂ እኛ አንደኛ ኦርቶዶክስ ነን፣ ፕሮቴስታንት አይደለም። አሁን አንተ አስር ደቂቃ የሆነ ስብከት ስጥ ብለህ የሆነ ትምህርት ላይ ዳሃ ጸልሳ ቢገኝበት ካስተማርኮ ከአስር ደቂቃ ውስጥ ስምንተኛው ደቂቃ ላይ የተናገርካትን አንዷ ገጽ በወስዳት ሙሉ ነገር አልተረዳሁትም ማለት ነው። አይታም ችግር ፈጠርኩኝ ማለት ነው። እዚህ ውስጥ ግን በአስር ደቂቃ ውስጥ እያስተለፍክ የነበረው መልዕክት ምን ነበረ? ምክንያቱም አንተ ኦርቶዶክስና መናፍቅ ብትሆን ኖሮ ወ ይህን አስተካክል አርመው እያልኩኝ፣ እያንዳንዷን ቃል እየለቀምኩና፣ ለምን የመናፍቃን ተንኩር ሴራ ስላለበት እያንዳንዷቸው ንግግራቸው ላይ ጤናማ በሚመስል መርዝ ነገር ኑፋቄ ስለሚዘሩት ይዛቸዋል። አይታ አንተ ግን አሁን አስር ደቂቃ የምትናገርበት ጊዜ ምንም ነገር እንከ እንዳያጸልሳ ማየት የለብኝ ማለት ነው። ሰውን እኔም ልክ እንደዛው ማለት ግን ከምትናገረው ሀሳብ ላይ ኢንቴንሽናል የምታበላሻቸው ነገሮች ካሉ አይ ዮባ ይሄ ነገር ሆን ብለህ የተናገርከው ደጋገምከው ስህተት ነው ብለዋል። ይህችን ፍሬዝ ከናገራት ከሆነ በጣም ስሰት ከሆነች እንኳን ጥሩን አስር ደቂቃ የተናገርኩ ግን እችን ቃላት ግን እንዲ ለማለት ነው። አቃናት አለቅ ለአንተ በዚህ ጉዳይ ላይ አልገባም። አይታል ለምን ሙሉን ሰምችዋለሁ ሀሳቡን ተረድተዋል ማለት እኔ የፈለግኩት ምንድን ነው? እኔ ዛሬ አሁን ገለጽ ያለ ለማለት የፈለግኩት ብዙ ሰዎች በተለይ መናፍቃን፣ በተለይ ሰውዬ ስሙን መገለጽ አልፈልግም፣ ሪከርድ አርጎት የገለጸው ነበር። ይህ ነገር አይታችኋል። የወትሮ ስብከት ማለት እያለ ለምን እኛ ሪፍሌክሽን በምንሰጥበት ጊዜ

ሪፍሬሽ መስጥ የሚገባው ሙሉን ከሰማው ስብከታቸውን የእሳቸው ጽንሰ ሀሳብ ይሄ ነው። ለመረዳት እንዲያመቸን ግን ብለ አይታ ጉዳዩን በጣም ያንተ የሚያጸራል። ማን ነው የቤተ ክርስቲያን ትምህርት አይደል? መጻሕፍቶቹ አሉ መጽሐፉ ሁኔን ትገልጥላቸውና ሶፍት ኮፒ ተሳይና ይሁላችሁ። ታሪኩ እዚህ ላይ ያለው ሥላሴን ክዶ መንግስት ሰማያት ወይ ደግሞ ከሞት ተነሳ የሚል የለም። ምሬልሽ አለው ካላት በኋላ ነው ከማርክልኝስ ነፍሱን ከሥጋው አስነሳ ያለችው። አንድ ሁለተኛ በጣም ምርማሪያም ልክ እንደዚሁ ምሬድሻ አለው ካለ በኋላ ተነሳቸው። ሁለተኛ ይህ እነዚህ ሰዎች ተነስተው ንስሐ ገብተው በስላሴ አምነው ቆርበው መንኩሰው ነው የሚለው ብለህ ብታሳይ ጉዳዩን አይታ አጽንኦ ትሰጣለ። ሁለተኛ በተዛባ መንገድ ያ ቪዲዮ የተሰማ ኦርቶዶክስ ላይ ካለ ደግሞ አቃብ እንጂ ማ የመናፍቃንቁ ስራቸው ይሄ ነው። ከተናገርና ንግግር ምንጥቅ አድርገው ወስደው የሆነ ቃል መነገር ብድግ አድርገው ሚዲያ ነገር ለአንተ አልነገርም። ቲክቶክ ላይ እንዴት አድርጎ አንድ ፍሬዝ ተለቅሞ ሊወሰድ እንደሚችል ግን መላ ሀሳብ መረዳት እኛ የምንቃወመው የሆነ ሰው እንከን ሲናገር ያቺ እንከን ለምን ተነገረች? አመኛ ኮንሰርታች ኢንቴንሽናሊ በትምህርቱ ላይ የሆነ ግንፋቂ ሲናገር ትክክል አይደለም፣ ይሄ ከሆነ አርሞ ይሄ ነው ንግግር እንለዋለን እንጂ አንድ ጳጳስ አንድ ፍሬዝ ሳት ስትል ወየውል እያል ማለት በአቋም በዓላማ ሲነገር ያ ነገር ትቃወመዋለ ማለት። ያ ሁለተኛ ነገር ደግሞ ድንገት አሁን እንዳልከው ደግሞ አንተ እሺ እሳቸው በዓላማ አልተናገሩትም ሀሳባቸውን እረዳለሁ፣ ግን በተዛባ መንገድ ጽፎታል ወይ ደግሞ ተናግረውታል ካሰብክ ደግሞ ትገባልክ። አሁን እኛ ላይ እንደገባ ታረገውና መጽሐፍቶች እያሳየ ለማብራት አሁን ሰው ከዚህ የሚረዳ ማለት ነው ቤተክርስቲያን፣ ትምህርቷ ይሄ ነው። ስለዚህ ስላሴ ቀር የተነገረው ይሄ ነው። ስለዚህ አሁን የእሳቸውን ስብከት ደግሞ ይስማል እንዳል በምላ አሁን ከተማርነው ሙሉ ታሪኩ ጋር ይገጥማል ወይ አይገጥምም። አየህ ፍርዱ ለሰው ተሰጠዋለ ማለት ነው እንጂ ቪዲዮ ከፍተን ያችን ፓርት ብቻ እያበራ ስናብራራ ፕሮቴስታንት ነው የሚያደርገን

በጣም አሳስቦትና ተቆርቆሮ መስሎ እኛን ሲቃወም ታየዋለ፣ ማለት ስለዚህ ሁሌም ሲገባ ካሁን በኋላ አባ ገብረ ኪዳን ቢሆኑ እኒ መምህር ሌላ መምህር ቢሆኑ ማናችን ቢሆኑ የተዛባ ትምህርት ካስተማረ ኢንቴንሽን ሊተሰጠ ትምህርት ካለ ሙሉ ትምህርቱን በዚህ በመጽሐፍ በበቅድ ቤተክርስቲያናች መጽሐፍቶች በአባቶች ትምህርት ዲስፕሩቭ ማድረግ ልክ እናሁን ሲገጥመንስ ትምህርቱ ጤናማ ነው፣ እች ፍሬዝግ ሌላ ትርጉም ትሰጣል ስናምንስ ያችን ፍሬዝ ጀስቲፊኬሽን መስጠት። ምን እናደርጋለን? እንገባና መጽሐፍቶቻችን ከፍተን ታሪኩ ባለበት ገጹን እያሳየ መጽሐፉን እያስነበበን ሰውን አስረደዋል። ከዛ ደግሞ ሲሰማሁን ከዚህ በኋላ የሳቸው ደግሞ ሲሰማ፣ ኦኬ ታሪኩ እኮ እንደዚህ ነው፣ እሳቸው ለመገለጽ የፈለጉት እንደዚሁን ወይ ደግሞ እቺ ዳሀፀንሳናት አለቀ የተነገረበት ዓላማ። እንደዛ ከተናገሩ እሳቸው ስህተት ይሆናል። ሲጀመርኛ እኛ እንደምታውቁት የማሳት ቤተክርስቲያን መምር የለን ማለት ምንም ጥያቄ የለ ፓታሊኩ ቢሆኑ የቅዱስ ዮንስ አባለ ጳጳሳት ቢሆኑ የማይሳሳት አባት አለን፣ የማይሳሳት መምህር አለ የለንም። የማይሳሳቱ ማለት ቤተክርስቲያን ብቻ ነው። ስለዚህ አሁን እየነገርኩ ያለሁት እሳሳቸው አይሳሳቱም እያልኩ አይደለም። እሺ እንደዛ እንዳትረዳ። እንከን የማይገኝባቸው ሳሆኖች ናቸው እያል እንከን ስለሚገኝባቸውም ጭምር እኮ ነው። ስህተት እንኳን ቢኖር ያቺ ፍሬዝ ከሆነች መላት፣ ትምህርቱ ኢንቴንሽን ከሆነ በቃ ሙሉት ስህተት ነው የሚሆን ትምህርቱ መላው እንደዛ እያስተላለፈ ከሆነ ስላሴን ክዶ በድንግል ማርያም ልጅ ይድናል ብሎ እየተናገሩ ከሆነም አይ እቺ ገለጻቸው ናት፣ እቺ ንግግር ናት ከተባለ ያቺ ፓርቲ ያቺ ደቂቃ ያች ሰከንድን ቆርጠን ለመናፍቃ ሲሳይ ከምናደረገው እሷ ነጥብ ላይ ሰዎች እንዳይወናበዱ መጽሐፍቶችን ገልጠን ጀስቲፊኬሽን መስጠት እንደዛ የሚደረግ ነው። በእኔ በኩል ማስበው። ተረዳህ? አዎ አይ በደ በደንብ ነው የተረዳሁት። ምናልባት ትላንትናም ስናደርግ የነበረው ምንድን ነው እችኛዋን ቃል እንደነገርኩኝ እንትን የደበቅኩት ነገር የለ በቃ ስህተት ነች እ የተቆረጠችው ንግግር ስህተትነች ነች ብዬ አምኜ ነበር፣ እውነት ለመናከር ከዛ በኋላ ግን ምንድን ነው ሲዘዋወር የነበረው ስላሴን ማንም ቢክድ በማርያም በኩል ይገባል አይነት ነገር ነው። በፕሮቴስታንቶችም እንዲሁም በሌሎች በኩል የነበረው ኢንቴንሽን ናቸው። ደግሞ ይህንን አልተናገርም አሁን ተረዳ መናፍ አንታዎችን ተናገርከ መናፍቃ እንዴት አድርጎ ኢንተርፕሬት አድርጓል፣ አይታል እንዴት እንደሚያደርጉት በቃ አለ። አንተ ለመግለጽ ያፈለከው ሌላ፣ እነሱ ኢንተርፕሬት የሚያደርጉት ሌላ። አይታል ኦርቶዶክሶች ራሱ የራሳቸው መጽሐፍ እየተቃወሙ ነው የሚሉት ይሄ ነው። እናንተ እንዴት የሚዲያ ፖለቲካ እንዴት አይገባችሁም? ይህ በጣም እኮ መረዳት እኮ አለብን ክርስቲያኖች። እነሱ እንደዚያ አይረዱትም፣ በቃ በጭራሽ በቃ አለ። እዚህ ኔ እናንተ አሁን በሁለት ቃላት ምናምን ብንለዋወጥ እንደዚያ አለ የሚያደርጉት፣ ከዛ ነገ ዩቲብ ላይ በትልቁ ዘማርያምና እዮብ ተጋጩ። ይህንን ከተረዳችሁ ነው። በቃ ሚዲያ ላይ መናፍቃ የሚሰሩት ሚዲያ ከተረዳ እኛ ኦርቶዶክሳን ጋር አለን። እንት ማብራሪያ የተፈለገው እንዳንወዛገብ አለ ግራ እንዳንጋባን የተፈለገው አለ ማብራሪያ ለመስጠት ነው። እሱ ምን ችግር ታ መጽሐፍቶች ያሉ አሉ በእጃቸው ገለጻ መስጠት ነው በቃ። ስላሴን ክዶ መንግስተ ሰማያት ገባ የሚል መናፍቅ ማን ነው? የቱ ተአምር ላይ ያገኛችሁት? ክፈተውና አሳየ ልክ እንዳሁኑ ማለት ከዚ የነሱ እኛ እንዴት ሩም እንዳደረገው መጽሐፉን ገልጠን በማሳየት መበራት ነው ማለት ስለዚህ ኢዮብ አንተ እንደዛ ብለ ስትናገር፣ መናፍቃኖቹ እንደዛ አርገዋል የሚረዱ መቼም አይረዱም። መቼም እርግጠኛ ነኝ መናፍቃን እንደዛ አርገው ይረዱ ብለ እንደማትጠብቅ ተስፋ ረጋል። እኔ ለማለት እንደፈለግኩት ነው ብላ አለ እነሱ ቤት የሚያስቡት ይህንን ሰው ተአምሩን ጭምር እንደምትቃወም እንደውም የቤተ ክርስቲያን የተአምሯና የቅዳሴ ማርያም አንድምተዋ ተዋ ስላሴን ክዶ መንግስተ ሰማያት እንደገባ የሚገልጽ አስምስሎ የሚያቀርቡት ግን የለም አሁን ባነበሩ ታሪክ ላይ አናገኝ ስንገባ ሪፍሌክሽናችን እንደዛ ቢሆን፣ አንደኛ በሁለቱ ወገን ነው የምናጸዳው። እዚህ ኦርቶዶክስ አይሆኑ በተዛባ መንገድ የተረዳ ሰው ይቃናል። ሁለተኛ መናፍቃልም ሌላ ፖለቲካ እንዳይሰሩም ይጋብዛል። አይታም ሁለቱ የምዘጋው እዚህ ጋም ተዛባ የምትለውን ኦርቶዶክሱም ታቃነዋለን። ይሄ ነው ትምህርታችን። ስላሴን ካድ ማለት አይደለም። ስላሴ ክዶ መንግስት አትገባ አይልም ብለን እያስነብቆ ታሳየዋለ። ትምህርቱንም ታሳየዋለ። ኔክስት ደግሞ እነዛ መናፍቃን ደግሞ ቆርጣው ያንተን ነገር አልተገባ ዓላማ እንዳይሆን ደግሞ ተመልከተው፣ እንደዛ አልነበረም ትምህርቱ ሙሉን ተመልከተው ትለዋል። በዚህ ወይ ብንሄድ ለእኛም ሌሎችን በሚያንጽ ነገር ማድረግ እንችላለን። ግን ቪዲዮ ላይ ብቻ ፌክን ከሰጠን ግን መናፍቃ የሚያደርጉት ያችን ፓርትን ቆርጣል። ኢቭን እንኳ አንተ የተናገርኩት ሙሉ ቪዲዮ እኮ ያልቅ። ኢቭን አንተ እዛ ቪዲዮ ላይ ሪፍሌክሽን ይሰጣው ሙሉ ጋ ይለቅቅም እዛ ላይ ብቻ አንተ አልቀበልም ያልካ ያችን ፓርት ብቻ ቁርጥ ሚፈለገው ይሄ ነው። ባልተገባ ዓላማ ሊጠቀሙ የሚፈልጉ እኛ የቤተ ክርስቲያን ትምህርትንና መጽሐፍቶቿ እንደምንቃወም አስመስለው ማቅረብ የሚፈልጉ መናፍቃን በዙሪያችሁ እንዳሉ መርሳት ትችላላችሁ፣ አትርሱት እንጂ በቃ ሁሌ ያነፈንፋሉ። በቃ ትንሽ ሰውን ያሉ አትበል፣ አስር ሰውን አምስት ነው አትበሉ። በገባንበት ለምናገር ንግጥቅንቀቄ ያስፈልጋል። እነሱ የሚፈልጓት ቃሏን ጥምስዝ አርገው ቁርጥ አድርጎ ማቅረብ፣ ከዛ እንደዚህ እኮ አለ ማለት መላሀሰብን አለመረዳት፣ ይሄ ተገቢ አደለም። ስለዚህ እኛ ማድረግ የሚገባን ስህተት መስሎ ከታየን ክርስቲያን አባቶች እንጠይቅና ስህተት መሆኑን ካረጋገጥን የትምህርት ስህተት ነው። ጉዳያችን ያሁን ግለሰቡ አይሆንም። ትምህርታችንን ከእንደገና ትምህርቱ ጤናማ ነው፣ ግን እቺ ፍሬዝ ግን ሌላ ትርጉም ልሰጥ ትችላለች። ስለዚህ ለእኛ የምመናን ደግሞ ተጨማሪ ማብራሪያ ይፈልገናል። ስለዚህ ደግሞ ተጨማሪ ማብራሪያ መስጠት መጽሐፍቶቻችን ጋር ተመሳየት እንዲህ የምናደርገው ቆንጆ ብዬ ነው። እሺ፣ እሺ ደሞ ማርያም እግዚአብሔር ያክብርልኝ ቃልቤት ያሰማለን። አመሰግናለሁ በጣም እግዜር ክልን ያኮልን።